በንግድ ስርዓት ውስጥ ቀልጣፋ አገልግሎት አሰጣጥ በማህበራዊ ና ኢኮኖሚያዊ እንቅስቃሴ ውስጥ ያለው ሚና ጉል ነው። በርካታ ሀገራት የንግድ ስርዓታቸውን ዘመናዊ ና በቴክኖሎጂ የታገዘ በማድረግ በኢኮኖሚው ላይ ተጨባጭ ውጤት ያስመዘግቡ ታይተዋል። ሀገራችን ኢትዮጵያ ዘርፉን ለማሳደግና ዘመናዊ አገልግሎት አሰጣጥን ለመዘርጋት እየሰራች ትገኛለች። በአካል መመላለስ ይጠይቅና ከአንድ ወር በላይ የወስድ የነበረውን አዲስ የንግድ ፍቃድ ምዝገባና እድሳት አሰራርን ከሰሞኑ ሙሉ በሙሉ ወደ ዲጂታል በመቀየር በሁለት ቀናት ውስጥ መጨረስ የሚያስችል ስርዓት ይፋ ሆኗል። በቅርቡ የንግድና ቀጠናዊ ትስስር ሚኒስቴር የንግድ ምዝገባና ፍቃድ አሰጣጥ ስርዓቱን ሙሉ በሙሉ ዲጂታል ማድረጉን አስታውቋል። ሚኒስቴር መስሪያ ቤቱ አገልግሎት አሰጣጡን ይበልጥ ለማቀላጠፍና ለማዘመን የሌሎች የአገልግሎት ሰጪ ተቋማት አገልግሎትን ያስተሳሰረና የተቀናጀ የንግድ ፍቃድ አገልግሎት መስጠት የሚያስችል አዲስ ስርዓት ማመልጸጉን ገልጿል። በአውሮፓ ህብረትና በጀርመን ተራድኦ ድርጅት ትብብር የፋይናንስ ድጋፍ የለማው የተቀናጀ የንግድ ምዝገባ ፍቃድ ዲጂታል ስርዓት ጳጉሜ 3 ቀን 2017 ዓ.ም ምረት ይፋ ተደርጓል። ይፋ የተደረገው ፖርታል ወይም አዲስ የደንበኞች አገልግሎት ማግኛ ቴክኖሎጂ የገቢዎች ሚኒስቴር፣ የፌዴራል ሰነዶች ማረጋገጫ አገልግሎት፣ የብቃት አረጋጋጭ ተቋማትና የብሔራዊ መታወቂያ አገልግሎት መረጃዎችን በመሰብሰብ ሁሉንም የንግድ ምዝገባ ፍቃድ አገልግሎቶችን በአንድ ጊዜ አደራጅቶ አገልግሎት የሚሰጥ መሆኑን ተገልጿል። ይህ አዲሱ የአገልግሎት ስርዓት በሀገራችን እምርታዊ ለውጥ ከማምጣቱም በላይ ከዓለም የንግድ ድርጅት ስታንዳርድ ጋር የሚያስማማ መሆኑን ተ ተነግሮለታል። በለማው ዲጂታል ፖርታል አማካኝነት ስርዓቱ የሚመለከታቸውን መስሪያ ቤቶች በቀጥታ በኢንተርኔት በማገናኘት የንግዱን ማህበረሰብ የንግድ ፍቃድ አገልግሎት በአጭር ጊዜ ውስጥ ከሙስናና ከሰው ንክኪ በጸዳ መንገድ ለማከናወን እንደሚያግዘውም ተነግሯል። ቴክኖሎጂው ዘርፉን ተወዳዳሪ እንዲሆንና ምቹ የሆነ ምህዳር እንዲፈጠር ያስችላልም ተብሎለታል። ዛሬ ያስጀመርነው ፕላትፎርም የተቀናጀ የንግድ ምዝገባና ፍቃድ አገልግሎት ስርዓትን በተመለከተ በጣም ዲጂታል የሆነ ቱል ነው። ይሄ በጣም መሰረታዊ የሆነ ትልቅ ማይልስቶን ነው ብለን ነው የምንወስደው። በተለይ የመንግስት አገልግሎትን ለማሳለጥና ቀላል፣ ምቹ፣ ግልጽና ተጠያቂነት ያለውና በእጅጉም ደግሞ ተወዳዳሪነታችንን የሚጨምር ምቹ የንግድ ከባቢና የኢንቨስትመንት ክላይሜት የሚፈጥርልን በመሆኑ በጣም የዲጂታል አገልግሎታችን በምን ያክል ለማህበረሰቡ በተለይ ለንግድ ማህበረሰቡና ለኢንቨስተሩ ሁኔታዎችን ከማመቻቸት አኳያ ኤዝ ኦፍ ዱይንግ ቢዝነስን ከማሳለጥ አኳያ በጣም ትልቅ መሰረታዊ ለውጥ የሚያመጣ የዲጂታል ፕላትፎርም ነው። De de for this specific uh, integrated company creation journey, meaning that the platform for starting a business in Ethiopia የተቀናጀ የንግድ ምዝገባና ፍቃድ ዲጂታል ስርዓት ፕላትፎርም ምስረታ ሂደት የተጀመረው በዋናነት በኢትዮጵያ ንግድ ለመጀመር በንግድ ዘርፍ ላይ ተጽዕኖ ሊያሳድሩ የሚችሉ ማሻሻዎችን ለመለየት በተደረገ ጥናት ነው። ከዛም በኋላ ጉዳዩ ከሁሉም በላይ ቅድሚያ የሚሰጠው ጉዳይ ሆኖ አግኝተነዋል። በዚህም የአውሮፓ ህብረት ፕላትፎርሙን ለመተግበር ተጨማሪ ገንዘብ ድጋፍ ለመፍጠት ወስኗል ፕላትፎርሙን ወደ መሬት ለማውረድም ለ14 ወራት ያህል ሰርተናል አሁን የምንገኘውም ክፍተቱን ከገመገምን ከተለያዩ ባለድርሻ አካላት ጋር የጋራ ስምምነት ከፈረምን ባለድርሻ ሚኒስትር መስሪያ ቤቶችን እና ተቋማትን ከመረጥን እንዲሁም ተግባራዊነቱን እና ሙከራውን ካጠናቀቅም በኋላ ነው አሁን ደግሞ ፕሮጀክቱ ሙሉ በሙሉ ስራ መግባቱን ተከትሎ ሁሉም ባለድርሻ አካላት በጣም ደስተኛ እንደሆኑ አስባለሁ satisfied with the result. አሁን ላይ የኢትሬድ አገልግሎት አለ ኦልሬዲ አምስት ዓመት የሆነ አለ። ኦንላይን ነጋዴዎች ፍቃድ የሚያወጡበት፣ የሚያድሱበት፣ የሚሰርዙበት፣ የሚያሻሽሉበት ፕላትፎርም አለ። እዛ ፕላትፎርም ላይ ለመጠቀም አሁን ላይ ቲን ነምበር ያስፈልጋል መጀመሪያ ለመጠቀም እና እሱን ቲን ነምበር ለማግኘት አሁን ላይ ያለው ፕሮሰስ በአካል የሚሄድ ወደ አራት ተቋሞች፣ ለምሳሌ መጀመሪያ ላይ የድርጅት ስም ለማጸደቅ የንግድ ቢሮ ይኬዳል። ከድርጅት ስም ከጸደቀ በኋላ ወደ ውልና ማስረጃ ሄደው የአርቲክል ኦፍ አሶሲሽን እሱን ያጸድቃሉ። እሱን ካጸደቁ በኋላ ወደ ገቢዎች ሄዱና ደግሞ ቲን ነምበር ያገኛሉ። ከዛ በኋላ ነው ወደ ኦንላይን የትሬድ አገልግ ነው። የዚህ አይሲሲጄው አሁን ያልኳቸውን ፕሮሰሶች በቴክኖሎጂ ደግፎ አንድ ነጋዴ ወይም ነጋዴ ለመሆን ለሚፈልግ ካምፓኒ ሊሆን ይችላል እሱ የትም በአካል ፊዚካል ከተለያዩ ተቋሞች ጋር ሳይሄድ ከቤቱ ወይም ከቢሮ ሆኖ ይህንን አገልግሎት ለማግኘት ነው። የሚመለከታቸው የአገልግሎት ሰጪ ተቋማት በቀጥታ በማስተሳሰር የንግድ ምዝገባና ፍቃድ አገልግሎትን ለማግኘት የወስድበት የነበረውን ጊዜ አምስት ቀን ወደ አንድ ቀን እንዲሁም የወስድ የነበረውን ምልልስ ወይም ሂደት ከሶስት ወደ አንድ የሚያመጣ መሆኑም ተነግሮለታል። በዚህም የንግድ ስርዓቱን በማዘመን ገቢ አሰባሰብን የሚያሳድግ እንዲሁም ምቹ የንግድ ምህዳርን የሚፈጥር መሆኑም የተገለጸ ሲሆን ዲጂታል ኢትዮጵያ 2025ን እውን በማድረግ ላቅ ያለ ሚና እንዳለውም ተገልጿል። አገልግሎት አሰጣጣችን 32 ቀን ይፈጅ ነበር። አሁን የተለያየ ዲጂታል ፕላትፎርሞችንና ቴክኖሎጂን በመጠቀም አገልግሎታችንን የበለጠ ቴክኖሎጂን መሰረት ያደረገ እንዲሆን በማድረግ ወደ አምስት ቀን ከሰላሳ ሁለት ቀን ወደ አምስት ቀን መመለስ ተችሏል። ይሄኛው ፕላትፎርም ደግሞ ወደ ስራ ሲገባ ከአምስት ቀን ወደ ሁለት ቀን የሚመልስበት ይሆናል እና ብዙ የተንዛዙ ሂደቶችም የነበሩት አስራ አንድ ሂደቶች የሚያልፍ ነበር የንግድ ምዝገባና ፍቃድ አገልግሎት ለመስጠት ከ ከአስራአንድ የተንዛዙ ሂደቶች ወደ አራት ለመመለስ ተችሏል። በዚህ በአዲሱ ፕላትፎርም ደግሞ በተቀናጀው የንግድ ምዝገባና ፈቃድ አገልግሎት ስርዓት በዚህኛው ፕላትፎርም ወደ አንድ የሆነ ሂደት ብቻ ነው የሚሄደው ማለት ነው አክቹዋሊ ሪዲስ ታይም ይህ አዲሱ አሰራር የድርጅት ምዝገባ ጊዜን በእጅጉ የሚያሳጥር ነው። በዚህም አንድ ነጋዴ ማመልከቻውን ከላከ በኋላ ነጋዴው በቀጥታ ሰርተፊኬቱን ለመቀበል መጠበቅ ብቻ ነው የሚጠበቅበት፣ ወይም በቀላሉ ደግሞ ሰርተፊኬቱን ለማግኘት ምን ማስተካከል እንዳለበት የሚገልጽ መልእክት ይደርሰዋል። ቀደም ሲል አንድ ደንበኛ ምዝገባውን ለማጠናቀቅ 11 ደረጃዎችን መሄድ ይጠበቅበት ነበር። አሁን ግን ሁሉም መረጃ በአንድ ገጽ ላይ በቀላሉ በማግኘት ምዝገባውን ማጠናቀቅ ይችላል። ለዚህም ነው የአንድ ማዕከል አገልግሎት በዚህም የሚፈጠሩ ችግሮችን እንዲሁም የተደጋገመ የዳታ አያያዝ ችግርን የሚፈታ ፕላትፎርም ነው። ይህን አገልግሎት ፕሮሰሱ የድርጅት ስም ማጸደቅ በኦንላይን የአርቲክል ኦፍ አሶሲሽን ማጸደቅ፣ እሱንም በኦንላይን ሼርሆልደር መመዝገብ፣ መመስረቻውን እዛ ማዘጋጀት የሁሉ በሲስተም ይሆናል ማለት ነው። ቲንም ደግሞ ከገቢዎች በሲስተም ቲን የማግኘት እዛ መጨረሻ ላይ ነጋዴ በፖርታሉ ምንድን ነው የሚያገኘው? ቲን ሰርቲፊኬት ያገኛል፣ ቢዝነስ ላይሰንስ፣ ኮሜርሻል ሬጅስትሬሽን፣ የጸደቀ ድርጅት ስም፣ የጸደቀ አርቲክል ኦፍ አሶሲዬሽን ያገኛል። ወደ ስራ መግባት ይችላል ማለት ነው። በዚሁ የአገልግሎት አሰጣጥ ላይ ተአማኝነት ያለው አገልግሎት እንዲሰጥ በዋናነት ሚናውን ይጫወታል ተብሎ የሚጠበቀው የብሔራዊ መታወቂያ አገልግሎት ፋይዳ በተለይ ተቋማትና ተገልጋዮችን ለመለየት የተለየ መለያ ቁጥር እንደሚሰጣቸውም ተገልጿል። እንግዲህ ዩኒክ አይዲ የሚለው ድሮም እንግዲህ የአይዲ ወይም የመታወቂያ ሀሳብ ድሮም የነበረ ነው። ነገር ግን የድሮ ካርድ ቤዝድ ነው። እያንዳንዱ አካባቢ የራሱ የሆነ የአይደንቲፊኬሽን መካኒዝም ነው ያለው። በሀገር አቀፍ ደረጃ ኢንተግሬትድ አልነበረም። ይህንን የተለየ የሚያደርገው በሀገር አቀፍ ደረጃ አይደንቲፊኬሽንን መሰረት ያደረገ ወጥነት ያለው አገልግሎት ነው የሚሆነው። ዲጂታል ነው። መሰረታዊ ለአይደንቲፊኬሽን ወይም ምንድን ነው ልዩነትን ለማረጋገጥ ዩኒክነስ ለማረጋገጥ የምንጠቀምበት መካኒዝም ደግሞ ባዮሜትሪክ ነው። ያ የበለጠ አስተማማኝ ያደርገዋል። ስለዚህ ይሄ የዩኒክነስ ወይም የማንነት መለያ ከሌሎቹ ወይም በአጠቃላይ ካለው ነዋሪ አንድ ሰው የሚኖረው አይደንቲፊኬሽን ሌሎች ነዋሪዎች ባዮሜትሪክ ጋር ተመሳክሮ ስለሆነ የሚሰጠው አይዲንቲፊኬሽን አንደኛ፣ አይዲንቲፋይ ማነው አስተማማኝ ያደርገዋል። ሁለተኛ፣ ከእንግዲህ ስፔስፊክ የሆኑ አገልግሎት ሰጪ ተቋማት ደግሞ ሲስተሞቻቸውን ኢንተግሬት አድርገው የሚጠቀሙበት ስለሆነ ነዋሪዎች ላይ መሰረት ያደረገን ዳታ መረጃ

ጠቅላላ ፕሮጀክቱ ወደ 2.1 ሚሊዮን ዩሮ የሚጠጋ ተጨማሪ የገንዘብ ድጋፍ አግኝቷል። ይህ ገንዘብ ለሌሎች ሚኒስቴር መስሪያ ቤቶችም ድጋፍን ያካትታል። ቀደም ሲል እንደገለጽ ነው ፕሮጀክቱ በርካታ ተጠቃሚዎችን ያካትታል። ከእነዚህ መካከልም የኢትዮጵያ ብሔራዊ ባንክ፣ የገቢዎች ሚኒስቴር፣ የኢኖቬሽንና ቴክኖሎጂ ሚኒስቴር፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት እንዲሁም የአውሮፓ የንግድ ምክር ቤት ተጠቃሽ ናቸው። ለጠቅላላው ፕሮጀክት የተያዘው በጀትም ወደ 7.2 ሚሊዮን ዩሮ ነው። Uh, the total uh, budget was 7.2 million dollars, Euros። መንግስት በአጠቃላይ በንግዱ ዘርፍና በአጠቃላይ የማክሮ ኢኮኖሚክ ሪፎርሞቹ ላይ በጣም ቁርጠኛ ሆኖ እየሰራ ነው ያለው። የኢገቨርንመንት ስራዎቻችን በተለይ ሪፎርም አጀንዳዎቻችን በአብዛኛው የመንግስትን አገልግሎት ቴክኖሎጂን መሰረት ያደረገ ኢንተርኔት ቤዝድ የሆነ አገልግሎት ለመስጠት ሙከራ እየተደረገ ነው። ከማኑዋል እንዲወጣ መንግስት ብዙ አገልግሎቶችን ወደ ዲጂታል ኦንላይን ሰው ባለበት ፊዚካሊ በአካል ሳይመጣ በየመስሪያ ቤቱ ሳይንገላታ ባለበት ሆኖ የመንግስትን አገልግሎት እንዲያገኝ የማድረግ ሁኔታዎችን መንግስት በቆራጥነት እያመቻቸ ነው የሚገኘው እና ይሄ በጣም የተቀናጀ በመሆኑ ሁሉንም ኢንስቲትዩሽኖች ተቋማትን በአንድ ፕላትፎርም ያመጣ ነው ማለት ነው። አሁን አሁን በሀገራችን ኢትዮጵያ እየተለመደ እና እየሰፋ የመጣው ወረቀት አልባ አሰራር ለቢዝነስና ለንግድ ጀማሪዎች ፈጣንና ግልጽነት ያለው አገልግሎት ከመስጠት ባለፈ ብልሹ አሰራርን ከማስቀረት አኳያም ያለው ሚና የሚገለጽ አይደለም። የአገልግሎትን ክፍያ ለማሳለጥ ኢትስዊች በተሰኘው የመክፍያ መንገድ የሚከፈል ሲሆን በተለይ ከዚህ ቀደም የነበረውን የአገልግሎት መዘግየት ይቀርፋል ተብሎለታል። ናሽናል ፔመንት ጌትዌይ ነው ፕሮዳክቱ ወይም ፕላትፎርሙ። ይሄ ናሽናል ፔመንት ጌትዌይ እንግዲህ ከሁሉም ባንኮች ጋር የተሳሰረ ነው። ደንበኞች በቀላሉ ካርዳቸውን በመጠቀም በተለምዶ ካርዶቻችን የሚሰሩት ወይም የምንጠቀምባቸው በስፋት ኤቲኤም ላይ እንጠቀማለን። ፖስ ፐርቼዝ፣ ፖስ ላይ እንጠቀምባቸዋለን። አሁን ላይ ደግሞ በኦንላይን ፕላትፎርሞች ላይ መጠቀም እንችላለን ማለት ነው ግን ከካርድ ፔመንት በተጨማሪ ደግሞ ይሄ ናሽናል ፔመንት ጌትዌይ ደንበኞች በቀላሉ ኪዋርን ተጠቅመው የናሽናል ኪዋር ኢቲ ኪዋርን ተጠቅመው ከሁሉም ፋይናንሽል ኢንስቲትዩሽን ሞባይል ባንኪንጋቸውን አፓቸውን ብቻ በመጠቀም ክፍያ መፈጸም ይችላሉ። ሰው ንክኪም እንዳይኖረው ያደረገ ባለፈው ከዚህ በፊት ወደ ግማሽ ቢሊዮን የምንሰበስብበት የነበረው ወደ 1.8 ቢሊዮን አካባቢ እንድንሰበስብ ያደረገን ፕላትፎርም ነው። ይህንን በደንብ የበለጠ ከሰው ንክኪ ውጪ ሆኖ የገቢ ስብሰባችንን የበለጠ የሚያጠናክር እና ኃላፊነትንም የሚሰጥ በመሆኑ በጣም ጥሩ ነው ለነሱ። የዚህ ፕሮግራም ዋና ዓላማ የንግዱን ከባቢ ማዘመንና ምቹ ሁኔታን መፍጠር ነው። የኢትዮጵያን ኢኮኖሚ ደግሞ የበለጠ ለማሳደግ ያስችላል። እንዲሁም ደግሞ ውጤታማና ተወዳዳሪም ያደርጋል። ይህ አሰራርና ቅንጅት ካምፓኒዎችን ለመመዝገብ የሚያስችል ሁኔታን የሚፈጥር ነው። የዲጂታል አሰራሩ መተግበሩ ካምፓኒዎችን ለመመዝገብ ይወስድባቸው የነበረውን ቀን ምን ያህል እንደሚቀንስም አጉልቶ ያሳየ ነው። ለፒኤልሲ የሚጠበቅበት ናሽናል አይዲ ስራ አስኪያጅ የሚሆነው ሰው ናሽናል አይዲ ግድ ያስፈልጋል። ምክንያቱም አሁን ላይ ናሽናል አይዲ የአንድን ሰው ቬሪፋይ የምናረግበት ሲስተም ስለሆነ እሱም ኢንተግሬትድ ነው። እሱ ስላለ ናሽናል አይዲ የመጀመሪያው ስቴፕ ነው ማለት ነው። ከናሽናል አይዲ በኋላ ያለው ሌሎቹ ተቋሞች የሚፈልጓቸው እዛ ሲስተም ጀነሬት የሚደረጉ ስለሆኑ የድርጅት ስም ረዲ አዘጋጅተው መምጣት አለባቸው፣ ወደ ሲስተሙ ለማስገባት አርቲክል ኦፍ አሶሲሽንም እዛው አብሮ ሼርሆልደሮቹ የሚያዘጋጁት ነገር ነው። ስለዚህ ናሽናል አይዲ ማንዳቶሪ ነው ማለት ነው። አሁን ሲስተሙ ስንሰራ በአማርኛ በእንግሊዝኛና በኦሮምኛ የተሰራው ያው፣ ቀስ በቀስ ሌሎቹንም ቋንቋዎች ይገባሉ። ከአጠቃቀም አንጻርም እዛ ላይ ቅድም ያያቸኋቸው ፎርሞች አሉ በተቻለ አቅም ተጠቃሚው እንዲመች አድርገን ነው የተሰራው። በተጨማሪ ደግሞ አሁን ላይ እያንዳንዱ ተቋም ምክንያቱም እዚህ ይህ ሲስተም ሲሰራ አንድ ተቋም ብቻ አይደለም የሰራው አንድ ላይ በፓርትነርሽፕ የተሰራ ሲስተም ነው። ሲስተም የለም እንግዲህ አሁን የቁጥሩን ኤግዛክትሊ ባላቆም፣ በንግድ አሁን ላይ የንግድ ፍቃድ የኦንላይን ሲስተሙ ብዙ ከስተመሮችን ያስተናግዳል። አገር አቀፍ ሲስተም ነው። የተለየ ኤክሰፕሽናል ነገር ካልተፈጠረበት በስተቀር አቬላቢሊቲ ላይ ችግር የለውም ማለት ነው። ናሽናል ፔመንት ጌትዌይ ምንም ኮስት የለውም። ናሽናል ስዊቹ እንግዲህ የሚተዳደረው ገቨርን የሚደረገው በናሽናል ባንክ ኦፍ ኢትዮጵያ ነው። ይሄ ፕራይስም ሲያወጣ የእያንዳንዱ ፕሮዳክት ኮስትም ታይቶ ምን ያክል ነው ኮስት ያደረገው፣ በምን ያክል አመት ያንን ኮስት መመለስ ይችላል እንዴትስ ነው ደንበኛውን ተጠቃሚ ማድረግ የሚችለው? ደንበኛውን ይጎዳል ወይ የሚያስቀምጠው ፕራይስ የሚለው ሁሉ ተጠንቶ ናሽናል ባንክ ኦፍ ኢትዮጵያ የሚያጸድቀው ነው የሚሆነው። ከዛ በፊት ግን ሁሉም ፋይናንሽል ኢንስቲትዩሽን መክሮበት፣ ተጠቃሚ መክሮበት አዋጪ ወይም ተገቢ ነው የሚለውን ፕራይስ ናሽናል ባንክ ኦፍ ኢትዮጵያ ሲያጸድቀው እኛም አፕላይ አድርገን ወደፊት የምንሄድ ይሆናል። አሁን ግን ምንም አይነት ክፍያ የለውም። በመድረኩ ፖርታሉ ወይም ቴክኖሎጂ በንግድ ስርዓቱ ላይ ከፍተኛ ሚና እንደሚኖረው ከሚመለከታቸው አካላት ጋር ምክክር ተደርጓል።